በርካታ ተጫዋቾችን ለዓለም እግር ኳስ እያበረከተች ከምትገኘው ከአጉረ አጉረ አፍሪካ ቤተሰቦች ከሆኑ ከአባቱ ሞሮኳዊ ከሆኑ ከእናቱ ደግሞ ኢኳቶሪያል ጊኒ የተገኘው የ ስፔኑ ተወላጅ ሊያሚሊያ ማል በ17 ዓመቱ ያለምን እግር ኳስ እያሸበረ ይገኛል ማለት ይቻላል። እንግዲህ በስፔን ላሊጋ፣ እንዲሁም ደግሞ በአውሮፓ ሻምፒዮንስ ሊግ እንዲሁም ደግሞ በስፔን ብሔራዊ ቡድን በርካታ ቦሎችን በማስቆጠር እንዲሁም ደግሞ በሜዳ ላይ ድንቅ እንቅስቃሴ በማሳየት የእግር ኳሱን ቤተሰብ እያስደመመ ይገኛል ማለት ነው። ሰላም እንደምናላችሁ አላችሁ ውድ የልግዳ ቤተሰቦች፣ በያላችሁበት ሰላማች ሰላማችሁ ይብዛ ያልኩኝ፣ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋብዛለሁ። ልብ በሉ እንግዲህ ድፍን አለም የሚያወራለት የሚገልጹለት ቃላት የጠፋለት ልጅ ገና 17 ዓመቱ ነው። እንግዲህ ለአመን ያማል በዚህ በ17 ዓመቱ ድንቅ የሚባሉ ጊዜያትን ከስፔን ብሔራዊ ውድን እንዲሁም ደግሞ ከባርሴሎና ጋር እያሳለፈ የሚገኝበትን ሁኔታ እየተመለከትን እንገኛለን። እንግዲህ መታወቂያ፣ መንጃ ፍቃድ ለማውጣት እንኳን ያልደረሰ ተጫዋች እንደማለት ነው። እንግዲህ መታወቂያ መንጃ ፍቃድ ለመውጣት ግዴታ 18 እና ከዛ በላይ መሆን አለበት። እሱ ግን 18 ዓመት ሳይሞላው በአለም እግር ኳስ እንግዲህ መነጋገሪያ መሆኑን ቀጥሏል። እንዲሁም ደግሞ ለወደፊት የባርሴሎና ፊት አውራሪ ምናልባት ሊሆን የሚችልበትን ሁኔታ እያስመለከተን ይገኛል። እንግዲህ የእግር ኳሱ ዓለም ሰዎች ከምንጊዜም ኮከቦች ክርስቲያኖ ሮናልዶ፣ ሊዮ መሲ ጋር እያነጻጽሩትም ይገኛሉ። ይህን ተጫዋች ማለት ነው። እሱም ከማንም ጋር አታወዳድሩኝ ይላል። ራሴን መሆን፣ የራሴ ብቃት ማሳየት፣ ትላልቆቹ ያስመዘግቡትን ታሪክ ለመጻፍ ተግቼ መስራት ብቻ ነው የምፈልገው ሲልም እንግዲህ ተጫዋቹ መግለጽ ችሏል ማለት ነው። እንግዲህ ላሚን ያማል ከሜሲም ሆነ ከክርስቲያኖ ሮናልዶ ጋር ቢነጻጸር ስህተት አይሆንም። ምክንያቱም እንግዲህ ገና በ17 ዓመቱ እጅግ ታምር የሚባል ነገር በሜዳ ላይ እያስመለከተን ሲሆን ማለት ነው። ምክንያቱም እሱ እንግዲህ በዚህ እድሜው የሰራው ጫፍ ላይ ያልደረሱ ስለነበሩ ማለት ነው ሁለቱ ተጫዋቾች፣ ንጽጽሩ እንግዲህ 17 ዓመት ላይ አቁመን እንመልከተው። እንግዲህ ላሚን ያማል በ17 ዓመቱ መቶ ጨዋታዎች ላይ ተሰልፎ መጫወት ችሏል። ያውም ታምር በሰራበት ምሽት ድፍን መቶኛ ጨዋታ ማድረግ ችሏል ማለት ነው እንግዲህ 22 ግቦችንና 27 ለግብ የሚሆኑ ኳሶችንም አመቻችቱ በማቀበል ለእንግዲህ ድሪንቅ የሚባል ተጫዋች መሆኑንም እያስመሰከረ ይገኛል ማለት ነው። እንግዲህ ሊዮኔል መሲ በዚህ እድሜው ያደረጋቸው ጨዋታዎች ላይ ከሊያሚሊያማል በ91 አንሶ ዘጠኝ ጊዜ ብቻ ተሰልፏል ማለት ይቻላል። በጨዋታቸው ያስቆጠረው ግብ አንድ ሲሆን ያቀበለው ኳስ ምንም የለም። እንግዲህ ከሊነል መሲ በ17 ዕድሜው ጋር ስናወዳድረው ምን ያክል ላሚን ያማል የደመቀ ተጫዎችና ለወደፊት ተስፋ ያለው ተጫዎች እንደሆነ እያስመለከተን ይገኛል ማለት ነው። ከክርስቲያኖ ሮናልዶ ጋር 18 ዓመት ሳይሞላው ያደረጋቸው ጨዋታዎች ከላሚን ያማል በ81 ያነሱ ናቸው ማለት ነው። ፖርቹጋሊው በ19 ጨዋታዎች አምስት አግብቱ አራት አመቻችቶ አቀብሏል። እንግዲህ ስናወዳደሩ ከክርስቲያን ሮላን ግዱ ጋም ያለው ልዩነት ስንመለከት ይህን ይመስላል። እንግዲህ ላሚን ያማል አስራ ሰባተኛ ዓመት እልደቱን ካከበረ ማግስት ከሀገሩ ስፔን ጋር እንግዲህ የአውሮፓ ዋንጫን ማሸነፍ ችሏል ማለት ነው። በዛም ጨዋታ ላይ ድንቅ የሚባል እንቅስቃሴ በብሔራዊ ቡድን ማስመልከት ችሏል ማለት ነው። እንግዲህ በጀርመኑ ውድድር ያሳየው ድንቅ ብቃትና ድሉ የልደቱ ስጦታ እንደነበርም በጨዋታው መመልከት ችለናል። መሲ ሆነ ሮናልዶ ግን በ18 ዓመታቸው ለብሔራዊ ቡድን ጨዋታ ያላደረጉ ተጫዋቾች ናቸው። እንግዲህ ምን ያክል ከነሱ ከሁለቱ ዓለምን ያለምን እግር ኳስ መቆጣጠር ከቻሉት ሁለቱ ተጫዋቾችም የላቀ እንደሆነ ገና በ17 ዓመቱ ምን ያክል ድንቅ ብቃትና ተስጦ እንዳለው ዓለምን እያነጋገር ያለበትን ሁኔታ እየተመለከትን እንገኛለን ማለት ነው ይህ ታዳጊ እንግዲህ የሰባበራቸው ሪከርዶች የበረከቱ ናቸው። ለባርሴሎና በላሊጋው በትንሹ ዕድሜው የተጫወተ ገና በ15 ዓመቱ የላሊጋው ግብ አስቆጣሪ እና አቀባይ መሆን የቻለበትንም ሁኔታ መመልከት ችለናል። በቻምፒዮንስ ሊግ በቋሚ አሰላለፍ የገባ በእድሜ ትንሹ፣ በዚሁም መድረክ በጥሎ ማለፍ በሩብና ግማሽ ፍጻሜ ላይም ግብ ያስቆጠረ ተጫዎች መሆን ችሏል። እንግዲህ ላምያል በትንሽ እድሜው ለስፔን ብሔራዊ ቡድን የተጫወተና ግብ ያስቆጠረ፣ በአውሮፓ ዋንጫ ላይም ግብ ያስቆጠረ በእድሜው ትንሹ ተጫዋች የሚሉ ክብሮችንም መስበር ችሏል። ማለት ነው እንግዲህ መሲና ላሚን ችሎታ ብቻ ሳይሆን የሚያገናኛቸውን ብዙ ምክንያቶች አሉ። በተለይም ሁለቱም ኳስ ሲይዙ እግራቸው ላይ እንዴት አይነት ኳስ አነዳድና እንዴት ድሪብል እንደሚያደርጉ ስንመለከት ሁለታቸውም የሚያመሳስላቸው ነገር እንዳለ መመልከት እንችላለን። ሁለቱም በእግር ኳስ ማጸኖ ላማስያ የተሰሩ በግራ እግራቸው ታምር የሚፈጠር ከቀኝ ክንፍ እየተነሱ ተጋጣሚን ያኛው የሚያሸብሩ ተጫዋቾች መሆናቸውንም እየተመለከት እንገኛለን። እንግዲህ ለበርካታ ተከላካዮችም ፈተና እየሆኑ ያሉበትን ሁኔታ መመልከት ችለናል። እንግዲህ ከመሲ ጋር ስናወዳድረው ላሚን ያማልም በ17 ዓመቱ ለበርካታ እንዲሁም አለና ያሉ ለሚባሉ ተከላካዮች ማለት ነው የራስ መታት እየሆነ ያለበት ሁኔታ በየጨዋታዎች እንመለከታለን። እንግዲህ መሲ የሀያ ዓመት ታዳጊ እያለ አንድ ጨቅላ ህፃን ልጅ ገላ ሲያጠብ የሚያሳይ ፎቶ መመልከት ችለናል። ካሁን በፊት በማህበራዊ ሚዲያ እንዲሁም በተለያዩ ሶሻል ሚዲያዎች ሆ ይህ ፎቶ የላሚን ያማል እንደነበርም አይዘነጋም። እናም አርጀንቲናዊ እግር ኳስ ጥበብ ሁሉ ያወረሰው የኔ ነው እያሉ የጥበብ ተመሳስሏቸው ያነሳሉ ማለት ነው በርካታ የእግር ኳስ ቤተሰቦች። እንግዲህ ኢንተር ሚላኑ አሰልጣኝ ሲሞኒ ኢንዛጊ እንግዲህ በአምሳ ዓመት አንድ ጊዜ የሚፈጠር ተስጦ ሲልም ለተጫዋቹ ያለውን አድናቆት መግለጥ ችሏል። እንግዲህ የባርሳው አሰልጣኝ ሃንሲ ፍሊክም ቃላቶችን ጨርሻሉ። ኤንዛጊ እንዳለው ከሆነ ይህ የተከሰተው በባርሳ ብቻ ነው ሲል እንግዲህ ቃላት አጥሩት ለላሚን ያለውን አወደሴና አድናቆት መግለጥ ችሏል ማለት ነው እንግዲህ ሲሞን ኢንዛጊ ባለፉት ስምንት ዓመታት እንደ ላሚን ያማል ዓይነት ድንቅ ተጫዋች አይቼ አላውቅም ሲሉም ገልጸዋል ማለት ነው እንግዲህ። ባለፉት ስምንት ወይም ዘጠኝ ዓመታት እንደ ላሚን ያማል ዓይነት ድንቅ ተጫዋች አይቼ አላውቅም ሲሉ የኢንተር ሚላኑ አሰልጣኝ ሲሞኑ ኢንዛጊ ለተጫዋቹ አድናቆታቸውን እና ያላቸውን ክብር ገልጸዋል ማለት ነው። እንግዲህ በአውሮፓ ሻምፒዮንስ ሊግም ባርሴሎናን ከኢንተር ሚላን ባገናኘው ጨዋታ እጅግ ድንቅ እንቅስቃሴ በማድረግ አንድ ጎልም ማስቆጠሩ አይዘነጋም። ማለት ነው እንግዲህ ሊያሚን ያማል በተለይም እንግዲህ በስፔን ብሔራዊ ቡድን እንዲሁም በባርሴሎና ድንቅ የሚባል ጊዜን እያሳለፈ ይገኛል ማለት ነው። እንግዲህ በርካታ ዓለም ላይ የምንመለከታቸውን ጥቋቁር ተጫዋቾችን እያፈራች የምትገኘው አፍሪካ ለራሷ ባትጠቀምም ለተለያዩ ለአውሮፓ፣ ለኤዥያ እንዲሁም ደግሞ ለሌላም ሀገሮች በርካታ ልጆቿን አሳልፋ እየሰጠች አዳዲስ የእግር ኳስ ተሰጦ ያላቸውን ወጣት ተጫዋቾችን እያፈራች ትገኛለች ማለት ነው። ሊያሚሊያም ዓለም እንግዲህ ቅድም እንዳልኩት ከሞሮኮዊ አባቱ ከእናቱ ኢኳቶሪያል ጊኒ እየተገኘ ለስፔን ብሔራዊ ቡድን እየተጫወተ የሚገኝ ተጫዋች ነው ማለት ነው እንግዲህ በ17 ዓመቱ ድንቅ የሚባል ታምር እየሰራ የሚገኝ ተጫዋች ነው ማለት ነው እንግዲህ። ላሚን ያማል ያሉ ባለተሰጡ ተጫዋቾች በአምሳ ዓመት እንደ አንዴ የሚከሰቱ ናቸው ሲሉም እንግዲህ አድናቆታቸውን ገልጸዋል የኢንተር ሚላኑ አሰልጣኝ ማለት ነው እንግዲህ ላሚን ያማል እንግዲህ በ17 ዓመት ይህን ማድረግ ከቻለ ትንሽ በሰል ያለ በእድሜው 18 ሃያ የሞላ ሲሄድ ምን ሊያስመለከተን ይችላል የሚለው እንግዲህ ለወደፊት በጉጉት የምንጠብቀው ነው ማለት ነው እንግዲህ። ላሚን ያማል ምናልባት የባርሴሎናው የወደፊቱ ፊት አውራሪ ሊሆን የሚችልበትን ሁኔታ እያስመለከተን ይገኛል ማለት ነው እንግዲህ። ይህንም አሁን ባለበት ሁኔታ ይቀጥላል ወይስ አቋሙ ይወርዳል የሚለው ለወደፊት በአውሮፓ ውድድሮች ከስፔን ብሔራዊ ቡድን እንዲሁም ደግሞ ከባርሴሎና ጋር በሚያደርጋቸው ጨዋታ የምንመለከተው ይሆናል ማለት ነው።